በማደግ ላይ ያለች ሀገር ልማትና ብልጽግናን ስታስብ ያሏትን ጸጋዎች ለይታ በላቀ ሁኔታ ማልማት የምትችልበትን ሁኔታ ማጤን ግድ ይላታል። ኢትዮጵያም ባለፉት ዓመታት ይህንን እሳቤ በአግባቡ የተረዳ አካሄድን ተከትላለች። ዘርፉን የሚያሳድጉ እቅዶችን ከመንደፍ ባለፈ ወደ ተግባር መቀየር ላይ ተሰርቷል። ለዘርፉ አገልግሎት ልቀት ትኩረት መስጠት ደግሞ በዘንድሮ ዓመት የተያዘ እቅድ ነው። የቱሪዝም ሚኒስትሯ ሰላማዊት ካሳ በተለያየ መልክ እየተከበረ የሚገኘውን የዓለም የቱሪዝም ቀንን በማስመልከት ወደ ማዕከላዊ ኢትዮጵያ ክልል በተዘጋጀ ጉዞ ላይ ነው ስለ እቅዱ ያነሱት የአገልግሎት ልህቀት ከኔ ይጀምራል በሚል መሪ ቃል በዚህ ዓመት የተለያዩ ባለድርሻ አካላትን ባሳተፈ መልኩ በሀገራችን ያሉ በተለይ ደግሞ የቱሪስት አገልግሎት ሰጪዎችን የሚሰጡት አገልግሎት ጥራት እንዲኖረው ማድረግ አንዱ ነው። ከዛ ባሻገር ደግሞ ለሚሰጡት አገልግሎት ደግሞ ተገቢውን ክፍያ በስታንዳርድ ደረጃ ማስፈን እንዲቻል ማድረግም ሌላኛው ነው። የአገልግሎት ልህቀት ከኔ ይጀምራል በሚል የተጀመረው ንቅናቄ ክልሎችንና ባለድርሻ አካላትን አሳትፏል። ይህንን ንቅናቄ በሀገር አቀፍ ደረጃ ስናቅድ ክልሎችን ታሳቢ አድርገን ነው። በክልሎች ውስጥ ያሉ የተለያዩ መዋቅሮችን በተለይ መዳረሻዎች ያሉባቸው አካባቢዎች ላይ ያሉ የመንግስት መዋቅር ይህንን ንቅናቄ ተቀላቅሎ በዛ አገልግሎት አሰጣጥ ውስጥ ያሉ ሁሉንም አካላት ያሳተፈ ልህቀትን ማረጋገጥ እንድንችል አንዱ በጋራ የምንሰራው ነው። ከዛ ባሻገር ደግሞ ከቱሪስቶች አገልግሎት የሚሰጡ የተለያዩ የግሉ ዘርፍ ደግሞ ተዋናዮች አሉ። የኤርፖርቶች የሬስቶራንቶች፣ ሆቴሎች፣ ማረፊያ ስፍራዎች፣ የቱሪስት ትራንስፖርት አገልግሎት ሰጪዎች፣ በተለያየ መልኩ በቱሪዝም ዘርፍ ውስጥ እንቅስቃሴ ውስጥ የሚሳተፉ ሁሉም ባለድርሻ አካላት ይሄ ጉዳይ ይመለከታቸዋልና በዚህ ውስጥ እንዲሳተፉ እናደርጋለን። በዘርፉ ትልቅ ችግር ሆኖ የቀጠለውን የሰለጠነ የሰው ኃይል እጥረትን ለመፍታት ከቱሪዝም ማሰልጠኛ ተቋማት ጋር መስራት መፍትሄ ሆኖ ቀርቧል። አንዱ የዚህ ዘርፍ ትልቁ ማነቆ በዘርፉ የሰለጠነ የሰው ኃይል በብቁ ሁኔታ አለመገኘቱ ነው እና ያንንም ለማረጋገጥ እንዲቻል በተለይ የቱሪስት የሙያ ማሰልጠኛ ተቋማት ጋር በጋራ የምንሰራበት ይሆናል፣ በዚህ ንቅናቄ ሂደት ውስጥ ማለት ነው። ከዛ ባሻገር ደግሞ ያው ተቋማትም ትልቅ ኃላፊነት አለባቸው። የፌዴራል ተቋማት እንደዚሁም ደግሞ በክልል ያሉ የተለያዩ በመዋቅር ውስጥ የሚገኙ ተቋማትም ይህንኑ ኃላፊነት ወስደው እንዲሰሩ በዚህ አመት ውስጥ አንዱ እቅዳችን አድርገን የምንሰራበት ይሆናል ማለት ነው። ሚኒስቴሩ ከሰሞኑ የዘርፉንና የሚዲያ ባለሙያዎችን በማካተት በማዕከላዊ ኢትዮጵያ ክልል ባደረጉ ጉዞ የአገልግሎት ልህቀትን ለማሳካት ቅንጅት አስፈላጊ መሆኑን ተረድቷል። ቱሪዝም ጋር ተያይዞ ሊሄዱ የሚችሉ የአገልግሎት ልህቀትን ማሻገር ነው። ስለዚህ ያንን በተመለከተ ነው እያየን ያለነው። እስካሁን ያየናቸው ነገሮች ድጋፍ የሚፈልግ በተደጋጋሚ መጥቶ ማየትን ይፈልግ የክልል መንግስትና የፌዴራል መንግስቱን እንዲሁም ደግሞ የቱሪዝም ቤተሰቡን አንድ ላይ ማንቀሳቀስ የሚፈልግ ስራዎች እያየን ነው። የአገልግሎት ልህቀትን ለማምጣት ከራስ ይጀምራል የሚሉት ሆቴሎች የላቀ ነገርን ይዘን ስንገኝ ጎብኝን መሳብ፣ ለዘርፉም የተሻለ ገቢ ማመንጨት እንችላለን ይላሉ። የአገልግሎት ልህቀትን ለማምጣት ዋናው መጀምሮው ከራሳችን ነው ከሆቴል ዘርፍ ላይ ከተሰማሩ ሰዎች ይጀምራል። ይሄኛውን ደረጃችንን ስናሳድገው ልቀት ከዚህ ይጀምራል ማለት ነው። የላቀ ነገር ይዘን ስንገኝ ቱሪስት የመሳብ በቱሪስት መሳብ ደግሞ ገቢ የማሳደግ ራሳችንንም አገሪቷንም ከማሳደግ አንጻር ልቀትን ማምጣት እንችላለን ብዬ አስባለሁ። ይህም ይዞት የሚመጣው የስራ እድል አለ። ሌላው አድቫንቴጅ፣ ወይንም አጋጣሚ ለሰዎች የስራ እድልን ከመፍጠር አንጻር ትልቅ አስተዋጽኦ የሚበረከትበት ሴክተር እንደሆነ ነው ማምነው።